እንደው እነሱስ ይሄን ነገር ሲፈጽሙ እንደ ፋኖነት ይሄንን ተግባር ሲፈጽሙ ምንም አይነት ርኅራሄ የላቸውም። እስኪ እንደው በተለይ የፋኖ ሞገስ የዋና አዛዣችሁን መከበብ እና የነበረው ነገር እስኪ ያስረዳን። በሞገስ ጋር የነበረው ሁኔታዎች በአንደበት ላይ ሞገስ እንደተቀመጠ ነው። ከበባ የተደረገው የጠቅላይ ግዛቱ ዋና አባዙ

የጠበቀ ና በደንቡ ለመታኮስ ከአንድ ጉረት የተደረገ ጥረት ስለነበረ ለምን ብለን ጥያቄዎችንና ነገሮችን ለምን ቁጭ ሆናችሁ በብሰት አጥበቱን ብለን በጠየቅንበትም ሰዓት እናንተ ወይ የእነሱ አደረጃጀት ሆናችሁ ወይንም በደንቡ አለየላችሁ ወይ ከእኛ አልሆናችሁ በሚል እናንተ በለላችሁበት ሰዓት ኮኛዎች ሆነን እየዘመርን ያለንበት እዝ ነው። ለምንድን ነው እኛ ላይ ይህን አይነት ጥቃት እናንተ ልፈጽሙ ትችሉት በሚል በደንቡ ተጠያይቀን ተነጋግረን ይሄ ነገር እናንተኛን ቀመበዝ ልክ ልትሉን አትችሉም። እናንተ በደላችሁበት የተደራጀ ማህበረሰብ ይዘን የተደራጀ ኃይል ይዘን ራሳችንን በመከላከል ይዘን ለእዙ አንደኛ የጀርባ አጥንት ነች የምትባለውን ብርጌድ ቀስተን ብርጌድ እንደሆነች ራሳቸው የሚያምናሉ ያውቃሉ። ነገር ግን ያደረጉት አሁን ያደረጉት እንቅስቃሴ በደንቡ ታርጌት ተደርጎ በሞገስ ላይ የተከፈፈው ከበባ በሁለት ዲስቃ በሁለት ዲስቃ ተጎራ ላይ ያለው ኃይል ተንቀሳቅሶ በማነው በእዙ በኩሩ አጥበኝ በደምቡ ቁጭ ብሎ የታቀደ ነው ታለማ ዋና ዘመቻ መምረው ኃላፊ የእዙ አማን የሚባለው ልጅ በደምቡ እውቅና ኖሮት ለባዝም ከቀር እየተደወለ እናንተ ባላችሁበት ተቀመጣችሁ ተቀመጡ አልተቀመጣችሁም እንቀማችኋል፣ አይደል እስከሚባል ድረስ እየተባለ በዋሶ ላይ በዋዬ ካምፕ ላይ ተገብቶ ኮሩ ላይን ቀጣነውን ለመሸፈር በሚል ኃይል ትራመድ በሞገስ ስር ነው ልንራመድ ነው፣ አይዟችሁ ምናምን ብለው አተራምዶ ታበቁ በላይ ወደ የገባው ኃይል ፖሊስ እንዲቀብ ራስ ወደ የገባው ኃይል ጅረቱን እንዲዘጋ ተደርጎ በደንቡ ታርጌት ተደርጎ ተነጣጥሮ የተከበበው ልጆች ነገሮች በሽማግሌ ያልኩ ነው ተብሎ እንደተዘናጉ አዘናግተው እላቸው ለከበባ ፈጽመው ትናንትና የተደረገው ነገር በጣም በሚያስገባ ሁኔታ የወደቁት ልጆች ላይ እንኳ ራሱ ዘግናኝ ነገር ነው የተደረገው። እንደ አማራነት ራሱ ና ይገልጸ በጣም በሚያሳዝር ሁኔታ ያንን አይነት ነገር ነው የተደረገው። ብዙም ታረጃለ ታታቂ ብቻ ሆነ። በትንሽ ነገር እንደተጋጨ ነገር እንዳይመስላችሁ በደንቡ እዙ አምኖበት በደንቡ ታዞ በደንቡ ወታደራዊ እርምጃው በደንቡ እንዲቀጥል መስዋዕትነት የተከፈለው እንዲከፈል አስፈላጊ ለሆነ ሰላማዊ ሰልፍ የሚወጣም ከሆነ ማህበረሰቡ ላይ እርምጃ እንዲወሰድ ተደርጎ ታቅዶ ነው የመጣ ነው። ማህበረሰቡ በጣም ነው የሚንከባከባቸው። ከዛን ሰዓትም ተሸኒ ጋር የታደጋቸው ነው። ከአንድ ሁለት የማህበረሰቡ ላይ ያላቸው ድጋፍ ማህበረሰቡ የሚያቸው እይታ በጣም ከባድ ስለሆነ ማህበረሰቡ ጋር ያላቸውን ትኩረት በደንብ ጠበቅ አድርጉት ተብለዋል። ማህበረሰቡ ጋርም ከአንድ ሁለት የስብሰባ ሲያደርጉ ማህበረሰቡ ተፅዕኖ አድርጎባቸው ነበረ። ማህበረሰቡ ላይ ነው ቅድሚያ ኮማንድ ቦክስ አለው ማህበረሰቡን እንዳይፈናፈን ማን ነው ስለ እነሱ መናገር የሚችለው ስብሰባ ላይ ተብሎ እየታሰረ እንደነ ነብረ ተፈራ ያለውን እነሱ እሱ ባለሀብቶች እየታገቱ እንደነ ዲፊን ግዛው የተባሉትን ለምን ብለው በሚጠይቁ ሰዓት?

ተቀሎና ተአልሞ በማህበረሰቡ ቡድን ላይ ሳይቀር ታርጌት የተደረገ ነው። እንኳን በወታደሩ ላይ አይደለም ቀርቶ ይህ አይነት ነገር ለእናንተ ምክርታ እንዳይፈጥርባችሁ ይሄ ነው፣ ግልጽ ነገር ነው። መልካም። ያው በዋናነት ትላንትና በተለይ ቀስተነ ብርጌድ አባላትን እና ዋና አዛዥን በአማራ ፋኖ ሸዋ ጠቅላይ ግዛት እዝ እውቅና ከበባ እንዳደረጉ ነው እየነገርከን ያለው። እንደው በዚህ መሀል የወደቀም ታጋይ እንደነበረ ነገረኛል። እንደው ጉዳት የደረሰ ጉዳት ምን ይመስላል? ምን ያክል ጉዳት ነው የደረሰው? ሰባት ቁስለኛ፣ አንድ የተሰዋለ። ይሄ ቀጥታ በተደረገው ከበባ ነው፣ በተፈጸመ ከበባ የደረሰ ጉዳት ነው። ከጠላት ጋር ምንም ተኩስ አልነበረም። ካገዛዙ ኃይል ጋር ምንም አይነት ግንኙነት አልነበራችሁም። የሸዋ ጠቅላይ ግዛት እዝ በፈጸመ ከበባ በተለይ ዋና አዛዥን ሞገስን እና አንተንም እንደነገር ጉዳት ደርሶብሃል። እናንተን ለማጥቃት በመጣ የጠቅላይ ግዛቱ ኃይል ነው ይሄ ሁሉ ጉዳት የደረሰው። ይሄ በመጣ ነው። ተሽዋ ጠቅላይ ግዛት ሁሉ ከዛው የመጣው ክፍለ ጦር ነው። እኛ ላይ በደንቡ በተነጣጠረ ጥቃት አድርጓል። ምክትል አዛዡን በተዋና ዘመቻው ጋር ነበር። በዛ ላይ በተደረገው ከበባ ተዋና ዘመቻው ነቆ ሲሄድ ወይ ቆስ እየነበረ ቀደም ሲል የቆሰልኩት እኔ በአንድም በሁለትም በተደረገው ነገር ያው ነጥቄ ወጣሁኝ ከፈጣሪ ጋር። ትናንትና ደግሞ በዋና አዛዡ ላይ ከበባ ቢደረግ ያው እሱም በመውጣታት ብለው በካራውን አይቶ ነው ያ ነው ትና አሁን የቆሰሉትን ቁስለኞች አሁን አንደኛው ልጅ ው ገና ነው ሕክምና እያገኘ ያለው በጣም ቢሆን ፈሶታል። አሁንም እጃችን ላይ ጠፋብናል የሚል ቅድማለን። አሁንም ልጆች እዛው ላይ በከበባ መልክ የነበሩ ናቸው። አሁንም እንዲ አዲስ ማጥቃት አሁን አዳሩን እዛ አንድ መኪና እንደከበበ ነው። አንድ መኪና የገባኝ ነበረ አንድ ሻለቃ ከቧል። አሁን ደግሞ አሁንም አንድ መኪና እንደከበበ ነው ያለው። አስራ ሁለት ልጆች የነበሩ እዛው ላይ ተከበው አሁንም በከበባ ውስጥና በእንትን ላይ ናቸው። ጠዋትም ላይ እንዲሁም ብሬኑን ምናምኖች እየተታኮሱ እንደነበረ ነው። አሁንም ከበባ ውስጥ ነው ያለው ሀይሉን በዚ መልክ ስለሆነብን ሁላችሁ ሙቅና እንድኖራችሁ። ይህን ይመስላል የትናንትና ሁኔታ። ሞገስም መውጣት አትበለው። ሶስት ላይ ቁስለኞች አሉ። ከሶስት ውስጥ አንድኛው አሁን በጣም እጃችን ላይ እንትን እያለ ነው። ያው መቼም መጨረሻውን አሳውቀዋል ከሰአት ብዬ ነው እንጂ በጣም ላይ አሁን ቁስለኛ እነሱ በጣም እንዲሆን ፈቶታል። ሰውነቱ ማዳክሞታል። መመለስ ምንም ስለማይችል ማለት ነው። መልካም ፋኑ አስረግድ እንደው በስተመጨረሻ በተለይ በሸዋ ቀጠና በተለይ መንዝንና መራቤቴን ይዞ ትልልቅ ስራዎችን እየሰራ ይገኛል። ይህንን እየሰራችሁት ያሉትን መዋደቅ እና እየሰራችሁትን ያሉት ስራ በተለይ የሸዋ ጠቅላይ ግዛቱ እውቅና ለመውሰድም እናንተንም ለማጥፋት ያደረገው ዘመቻ በጣም የሚያሳፍርና ነውረኛ ነው። እንደው ለመላው ማህበረሰብ በተለይ ለትግሉ አጋሮች፣ ለቤተሰቦች ይህንን ነገር ማወቅ ስላለባቸው ነገ ላይ ሁሉም ነገር ይጠራል ብለን ተስፋ እናደርጋለን። በተለይ የአማራ ፋኖ ህዝባዊ ድርጅት ከመጣ በኋላ ሸዋ ላይ ትልልቅ አመራሮችን እስከ ማሸሸት ድረስ ደርስ የደረሰ ስራ ተሰርተዋል። እና እንደው በዚህ በአደረጃጀቱ ስር ያሉ በተለይ በሸዋ ጠቅላይ ግዛት እዝ ያሉ አመራሮች እውቅና ድረስ የሚፈጸም ድርጊት ነው እና እንደው ለሁሉም ማህበረሰብ መታወቅ ያለበትንና የምታስተላልፈውን የምታስተላልፈው መልዕክት እንቀበል። እኔም ወደ ኋላ ደግሞ ተመልሼ ደውዬ የደረሳችሁበትን እቀበላለሁ። አስተላልፈው መልዕክት ካለን እንቀበል። መልካም። እንደ ሸዋ ጠቅላይ ግዛት እዝ ማንም በሌለበት ያደረግነው ተጋርሎ ና ያደረግ ነው መስዋዕትነት እንደ እመራበት አውራጃ በሸዋ ጠቅላይ ግዛት ስም ብርጌዱ ያደረገው መስዋዕትነት በጣም ትልቅ ልቅ ሚስትል ግዙፍ የተባለ ብርጌድ የሰው ኃይሉ የተሻለ በአደረጃጀቱም የተሻለ እንደ አውራጃ በደንቡ ጥንክር ያለና አለኝ የሚለው ብርጌድ የነበረበት ቀጣና ብርጌዱ ቀስተን ብርጌድ ነው። ነገር ግን ከመሀል ሀገር ጀምሮ በሚደረጉ የስበርስ ውጊያዎች ላይ ሀሳባችንንም በደንቡ ለምንድን ነው ነገሮችን ቁጭ ብላችሁ ለመፍታት ምንድን ነው ያስቸገራችሁ ነገር? ተደጋጋሚ ይህን አይነት ጥያቄ በምንጠይቅ ሰዓትም ትኩረታቸው እኛን እንደተረኛ የመጠቀም ሁኔታ ኖሯል። በቅርብ ቀን ውስጥም የምኒልክን ክፍለ ጦር አዛዡን የማፈን ሁኔታዎች ተደርጎ አሁን ወደ ምስራቅ አማራ ፋኖ ተነሱ ተቀራቅሎ ተጨረሰ በላይ ነው። ወደኛ ሙቅና ራሱ ሰጠ። ለምንድነው ያህል ጠንካራ ልጅ ነበረ። ለምንድነው በምን ሰዓትም እኛም ጋር ይደርሳል ባላል ነው ሰዓት እኛ ለን ያደረሰው። እኛ እስካሁን ድረስ በእዙ ስም ስንታገል ቆይተናል። በእዙ ስም ብዙ ነገሮች አድርገናል። ያሉት አደረጃጀት ለአማራ ህዝብ የሚጠቅም ታይሆን የአማራን ጭቆና የሚያበዛ ነው። በቅርብ ቀን ውስጥ ጠላትን ተቀባይነት እንዲኖረው የሚያደርግ እዝ ነው። በእዙ ስር ለመሆን በጣም አስቸጋሪ ነው። እኔ እንደ ሸዋ ጠቅላይ ግዛት እዝ ከእንግዲህ ወዲያ ከሸዋ ጠቅላይ ግዛት እዝ ጋር ለመቀጠል በጣም ከብዶኛል። በዚህም አግለናል፣ እኛ ራሳችንን አግለናል። ምክንያቱም እያደረገ ያለው መስዋዕትነት ለሚከፍሉ ሰዎች በጣም ጠንካራ የተባሉትን ሰዎች የማስገለል ስራና ትግሉን ወደኋላ እንዲቀሰክስ ትግሉ የአማራ ሰቆቃ እንዲራዘም የፋኖ ደጋፊ የሆኑትን ከተማ ውስጥ ማህበረሰብ ላይ በሚደረጉ ውጊያዎች እንዲሰላች፣ እንዲበሳጭ ጥላትን ቅቡልነት እንዲኖረው የማድረግ ሁኔታዎች ስለሆኑ ይሄ የፋኖነትን ባህሪ አይደለም። እውነት ይዳ ልጅን በየነጋው መስዋዕትነት እየከፈልንበት ያለ ትግል እውነት ለነፃነት ብለን በዋዶ ወዳችን ይህን ያህል መከራ ማሰቃይ የምናይበት ትግል ነው ብዬ የማምነው ከዚህ ከዚህ ጋር እስካሁን ድረስ በታገልኩት እኔ ይህን ያህልም እስካሁን ዋጋ በከፈልኩት፣ በጣም ተጠስቻለሁ። በጣም አስከፊ ነው፣ አስከፊ ነው። ቁጭ ብሎ በመነጋገር ችግሮች መፈታት እየተቻለ ሰውን ተወድር ቀበለ የሚያርድ የሆነ ሸኒ አባ ሳያር ዳያል ጠባ ይባላል። በዚህ ስርም የመጣው በዛ ውልክ ያለ ሰው ነው። ጥይት ተኩስ አይደለም ቀርቶ ቁጭ ብሎ በመነጋገር የምናምን ሰዎች ነው። አሬር ለማፈሙ አሬር ለምቀርሞ እንደው እንዲሆን እንጃ ብቻ ይህን ገጸው ማለት ነው፣ ለአማራ ህዝብ እሱም ግን እኔ ከዛ ከህዝብ ውስጥ ያሉ ታበታች ያሉ በቅርብ ርቀት ውስጥ ያሉ መሪዎች፣ በአነስተኛ ደረጃ ላይ ያሉ መሪዎች ወይም በክፍለ ሰው ወይም በእንትን ላይ ያሉ መሪዎች እራሳቸውን ፈትሸው ያለውን ሁኔታ እራሳቸውን ቢያስተካክሉ የተሻለ ነው ብዬ አስባለሁ። ተለያ ለመዋቅር ትክክል አይደለም። ይፋ አደረጃጀት ከነገ አካባቢ አደረጃጀት ሰው

በምንም ሆነ በምንም አበሳ ይቶ ታስሮ ያለን አባል በምንም ሆነ በምንም ሆነ ጭቃ በስማፋት ዘመቻ አበሳ ጫይቶ ወይ ተጥላት ወይ ጥላት ወይ እንዲቀላቀል ወይ ሀገር ለቆ እንዲጠፋ የማድረግ ሴራዎች ስላሉ ከዚ በማስተግድም ላይ የሚታይ ነገር እና የምታወስ ነገርም ስለሆነ ብዙ ልጆች በተመሳሳይ ስ ነገራቸው እንደዙ በሚዲያ ላይ ያልወጣ በየሜዲያው ታፍነው የሚረሸኑና በየሜዲያው እየተሽረክሮኩ ዛሬም ወደ ድንበር ተቀምጠው ያሉ አሉ። ወደ መሀላ ወደ ውጭ እየበረ እየሄዱ ማለት ነው። እንደዚህ አይነት ነገር ያደርጋሉ ብለው እኛንም አሁን ያለንበትን ቁመና እየገፋፉ ያሆነ አቅጣጫ እየሰጡ ከፈለጉ ወደ ጥላት ገብተዋል ይላሉ። ከፈለጉ ከገንዘብ ጋር የተያያዘ ስራ እያደረጉ ከታች የሚያለውን አባል ግርታ እንዲፈጥርበት መሳሪያ እየተሸጠ እንዲጠፋ ማህበረሰቡን እየታጠቀ ሀይል እንዳይኖር የታጠቀውን ሀይል በአልኪቦኪ ተበታትኖ እንዲያልቅና ነገዷ ጥናትን የሚናፍቅ ማህበረሰብ እንድናፈር አድርገውናል። እኔ በዚህ በጠቅላይ ግዛት አልታገልም በዝንት ነው ነው የያዝኩት። ራሳችንን አግልለናል።